አታናን እንደበለክሽ ማድረግ ትችላለሽ፣ እኔ ግን ከዚህ ቤት አለቅ። ለምንድን ነው በህይወት የሚያጓጓ ነገር ስትፈልጊ አይቼ አላውቅም። እና ደግሞ ብዙ አታወሪም። ከዚህም ቤት ወጥተሽ መጓጓሚያ ንስት አትፈልጊም። ሲከፋሽና ስትደሰሽም ውስጥሽ አያስታውቅብሽም። እና ከዚህ በላይ ከባድ ሰው እሱ እሱ ሙሉ በሙሉ ሚስጥር ውስጤን ብታየው ግን እንደዚህ እንደምታይኝ አይደለም። ምንድን ነው ስለምን ጉድ የምታወሪ? አርገዛሽ ነው ወይ እያልኩሽ እኮ ነው። እና ባረግዝስ ለምንድን ነው ጉድ የሚሆነው? እማ እያልሰማችሁ ጉድ አረባክሽን። አንቺ ልጅ ጉድ ጉድ አትበይብኝ እኮ። ባረግዝ ምን ሆነው ጉድ የሚሆነው? ይሄማ የክፍለ ዘመኑ ጉድ ነው እንጂ እንዴት እንደቀላል ታወሪያለሽ? ቆይ አንቺ ከስቤት በትሽ አታውቂም፣ ባል የለሽ፣ ኬት አረገሽው ማለት ኬት አመጣሽው? ከነፋሱ ከንፋስ አረገዝኳ። ጭራሽ እንዳረገሽ ማመች ምን ማለት ነው? ሰላም አድርጋ ታውቃለች ወይ? ኧረ በፍጹም አታውቅም እኮ እማዬ እኔ ቢሆኑ ሰላም ከዚህ ቤት ወታ አረስት መጣን። አስተውል ታዲያ ምን ችግር አለ? ይሄ እኮ ጨዋነቷ ነው የሚያሳየው ብትመሰክርላት ነው። አይ ማየት ጨዋታ ማለት ነው። ሰላም ነፍሰ ጡር ሆነች። ወይዘሮ ማርታ ለትዳራቸው ደህንነት ሲሉ አቤጌልን በምትናገረው ነገር ብዙ ጊዜ ምላሻቸውን ጥፍ እያደርጋሉ። ታዲያ አቤጌል ግን አሁንም ከስህተቷ መታረም ተስኗታል። በዳጣ ላይ ብዙ ሐሰተኛ ነገሮችን በማቀነባበር ከዛ ቤት ለማስወጣት ያላደረገችው ጥረት የለም ይህ ሳይሳካላት ቀርቶ የራሷ ሴራ በመሆኑ ቤተሰቡ እያወቀባትና በዚህም እየተናደደች ነው። ዛሬ ላይ ግን ሰላምን ጥምድ አድርጋ ይዛታለች። በእርግጥ ሰላም ነፍሰ ጡር እንደሆነች የሚታዩ ብዙ ምልክቶችንም ራሷ ላይ ማንበብ ይቻላል። ሆኖም ሰላም ነፍሰ ጡር ነሽ በማለት እያፋጠጠቻት ነበረ። ማለትም ከቤት ወጥታ ስለማታውቅ ከማናረገዘችው እንዴትስ ሊሆን ይችላል? የዚህ ቤት ጉድ ማለቂያ የለውምና ብቻ እውነታውን እንወቀው እያለችም ተጣድፋለች። ታዲያ የሰላምን ሁኔታ እንዲሁ ፊዚካሏን አይታ እማየ ግን እስኪ አንድ ነገር ላማክርሽ፣ ሰላም ከዚህ ቤት ወጥታ ታውቃለች እንዴ በማለት ጥያቄዋን አስከተለች። እናቷም መቼም ቢሆን ሰላም ከዛ ቤት ወጥታ እንደማታውቅም ተናግራለች። እንግዲህ እናቴ ይኸው ልሽ ጉድ ሰላም ነፍሰ ጡር ናት፣ እያለችም ለወይዘሮ ማርታ ነግራታለች። ወይዘሮ ማርታ እንዴት አንቺ እንደዚህ አይነት ነገር ትናገሪያለሽ? በማለት በጥፊ ደርግማታለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች ቤት ሰዎች እንደምናላችሁ በእያላችሁ በት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል 16ን እንመለከታለን። እንግዲህ በባለፈው ክፍል አቤጌል ለናታን በጻፈችው ደብዳቤ ከዚህ በኋላ የዳጣናይን እንዴት ማየት ይችላል በጣም እኮ ነው የሚያሳፍረው። ብቻ ግን እውነታውን ላሳምናት ግድ ይለኛል በማለት ጣን ቀርታ መጠይቅ እንዳለበት ራሱን አሳምኗል። ዳጣም ለምንድን ነው እናታን እንደዚህ ሊል የቻለው በማለት ወደ መኝታ ክፍሉ አምርታለች። ሆኖም ፊት ለፊት ሲተያዩ ቆይተው ዳጣ ግን በሰራው ስህተት አልተቀየምሽኝም አይደል? አይ ምንም አልተቀየምኩ፣ ግን እንዴት እንደዛ ልትል ቻልክ? በማለትም እሷ ከናታን ጋር ያላት ቀረቤታ ከወንድምነት ያለፈ እንዳልሆነም ገልጻለታለች። እኔም ቢሆን የሆነው ስሜቱ ዳጣ ለማንኛውም እንደዚህ አይነት ስህተት ሁለተኛ አይደገም በማለት ቃል ገብቶላታል። በሌላ በኩል እንግዲህ እናትና አባት ስለ ውሃ ነገር በጣም ብዙ ነገር እያሳሰባቸው ነው። ማለትም ውሃ ልጅቷ እስክርቢቶ ጠፍቷት ነበረ ከቤት ነው ጠፋኝ፣ የምትፈልገው ግን ውጭ ነው ትላለች። እንዴት ሊሆን ይችላል? የውሃ ይዋህነት እጅግ በጣም ከባድ ነው። ዳ ከቤት ገጣልሽ ስለምንድነው ውጭ የምትፈልጊው ብዬም ጠይቋት፣ እርሷም ቤት እኮ መብራት የለም የሚል ምላሽ ነበር የሰጠችኝ፣ በማለትም ለወይዘሮ ማርታ እየገለጹ ነበረ። ወይዘሮ ማርታ አይ፣ ውሃ እንደሆነ የሷ ነገር ምን ይነገራል፣ ብቻ እስከ መቼ ድረስ ይሆን የምትበስልልን እያሉ፣ ስለ ጤና ጉዳይ እንኳን የአእምሮ ምናልባት ሊኖርባት ይችላል በሚል ስሜትም አቶ ደረጀ ወይዘሮ ማርታን ሳያማክር ወደ ሆስፒታል ወስዷት እንደነበረ ለባለቤታቸው አማክረዋል። የቆየች የአእምሮ ብስለት ይመጣል፣ ምንም ችግር የለውም። ጤናዋም ምንም አይነት እክል እንደሌለባትም ገልጸውልኛል። እንግዲህ የሚሆነውን በትግስት መጠበቅ ነው። በማለትም ወይዘሮ ማርታና ደረጀ ባልና ሚስቱ ስለ ልጃቸው ጉዳይ እየተሳሳቁና እየተሳለቁ ነበረ። ሌላኛው ውሃ ዳጣ በባለፈው መኪና ውስጥ ሆና ስላባቷ የእናቴን ነገር ባክን አስረዳኝ። ምንድን ነው የሆነው? እውነተኛውን ታሪክ ማወቅ እፈልጋለሁኝ። አንተ ምናልባትም በእናት ስላደክ የእናትን ማጣት ብዙ ስሜቱ ላይገባህ ላይረዳህ ይችላል። እኔ ግን እናቴን ማወቅ ግድ ይለኛል። ይህንን ካላደረክ ደግሞ አባዬ መቼም ቢሆን አባት አልልህም በማለት ያን እየተናገረች እያለቀሰች የነበረውን ወቅቱ ውሃ ሰምታ እንደነበርና አሁን ላይ ታዲያ ዳጣ መኪና ውስጥ ስታለቅስ ሳይቻታለሁ በማለት ለአቤጌል ስትነግራት፣ አቤጌል በምን ምክንያት ነው ያለቀሰችበትን ምክንያት ንገር እያለች ስታጣራት ነበረ። ሆኖም አቤጌል እሺ እሱንማ አንድ ሁለት ሶስት ብለሽ ቁጠሪ እየሰማሽው ምንም ነገር የለም በማለት እንዳረሳሳቻትና ይህንን ደግማ እየምትናገር ከሆነ ኬክ እንደምትገዛላት በዛም እንዳባበለቻትና ያንን ጭራሽ ሙሉ በሙሉ እንደረሳችውም ለአቤጌል ነግራታለች። አቤጌልም ከዚህ የተለየ ሌላ ታሪክ ስትሰሚ ንገርኝ በማለት ያው ነገረኛ ናትና በዳጣ ላይ የተለያዩ ነገሮችን እየፈላለገች ስበባስፋቡ ከቤት ለማባረር በምታደርገው ጥረት አሁንም ተንኮላን አላረፈችም። ነገር ግን የሚሳካላትም አልሆነም። ቢገልም ሳሎን ላይ ተቀምጣ ዳጣ ምን ሆነች ነው ግን ያኮረፍሽ? ትመስያለሽ፣ ለምን ሰላም አትይኝም? አለቻት። አይ ስላንቺ ሰላምታ አይመለከተኝም፣ ይልቁን ስለምን እዚህ ቤት አትውጭም ነበር ያለቻት። ቤቴ እግዚአብሔር ነው፣ ምንም የምትኮሪበት ነገር የለም። እኔም በአባቴና በእናቴ ቤት ዘና ማለት እፈልጋለሁኝ አለቻት። እሱ እንኳን የሚያኮራ አይደለም። ለማንኛውም ግን በእናትሽ ጥላቻሽ ከመሬት ተነስቶ በጣም እየበዛ ነውና ሁሉንም በልክ አድርገው፣ በማለት እንደ እህት ልትቀርባት እየሞከረች ነበረ። አቤጌል ግን ወይ ፍንክች ብላለች። ግን ከናታን ራስ አልወርድም ካልሽ ወይ ይህንን ክፍልም ለቀሽ እንድትወጭ አደርግሻለሁ፣ እያለችም ጊዜ ተችባት ነበረ። ቤቱን ለቅቅ ያለ ወጣም። ናታን ግን አልደርስብሽም፣ እንደፈለገሽ ማድረግ ትችያለሽ በማለት ከናታን ጋር ምንም አይነት የፍቅር ግንኙነትም አስባ እንደማታውቅና ናታን ትክክለኛ እንደወንድም እያሰበችው መኖር የምትፈልግ እንደሆነ በግልጽ ነግራታለች። ናታንም አቤጌልን እስኪ ነኝ ንጁን ጫወት በማለት ወደ ክፍል ወስዷታል። ሆኖም ወስዶ መጽሐፍ ነ ጋብዛት እሷ ያሰበችው ሌላ ነው። ማለትም ፍቅር ፍቅር ምጫወት ትፈልጋለች። ና ከዚህ በፊትም እስኪ ላስብበት ያለበትም ጉዳይ አሁን ላይ መፍትሄ ያገኝላት መስሎ ታይቷታል። ሆኖም ክን አንዳችም ጠብ የሚል ነገር አላገኘችም። ሌላኛው የሰላም ነገር ነው። ሰላም አሁን ለናታን ብዙ ነገሮችን መናገር ባትፈልግም፣ ነገር ግን ካሉት የቤተሰብ አባላት አሁን ላይ የእናትነት ፍቅር እንዲሁ በልቧ እየነደደ ዳጣን ከመቅረብ ውጭ ሌላኛው ለናታን ነው ብዙ ጊዜ የምታማክረው። ታዲያ ዛሬ ላይ የህይወት ሽን እንቆቅልሽ ልታማክረኝ ትችላለች። እስኪ ምንድን የተፈጠረው ነገር እንዲደረግልሽ አትፈልጊም? ብዙ ነገር ስትደሰ ራስሽን ህይወት ወጥሽ እንድትኖሪ ስትጠየቂም አልኖርም ብለሻል። ምንድነው እስኪ ስላንቺ በማለት ለማወቅ የፈለገው አንዳንድ አንድ ሚስጥር ያለ ቢሆንም፣ እርሷ ግን አይ እኔ እንኳን ህይወቴ ውስብስብ ነው፣ ምንም የሚነገር ታሪክ የለኝም። ለማንኛውም እስኪ ወደፊት አጫውትሃለሁ በማለት በዚህ አልፈዋለች። አቶ ደረጀም ሰላም ራሷን ችላ እንድትኖር ስትጠይቃት ምን አለች በማለትም ወይዘሮ ማርታን ጠይቀዋታል። ወይዘሮ ማርታም ሰላም ማ ከዚህ በኋላ እጅቻለሁኝና ምን ላደርግ ወጣለሁኝ ቀሪ ጊዜን እዚህ እናንተ ጋር ነው ማሳለፍ የምፈልገው ብላኛለች። አይ ሰላም አለች አይደለ በቃ ታያታት ታስጨንቂያት በማለት ቀሪ ህይወቷን ከእነሱ ጋር እንድታሳልፍ እንደሆነም አሁን አቶ ደረጀም ወይ ወሰኑ ይመስላሉ ሌላኛው ዳጣ በባለፈውም ሰላም ነፍሰ ጡር ነች እንዲህ የሚል ጥያቄ አስከትላ ነበረ። ዛሬም በተመሳሳይ መንገድ አቤጌል ሰላም ነፍሰ ጡር ትመስኛለች፣ ሰውነትሽ ምንድን ነው በማለት ጠይቃታለች። ሰላምን በመደናገጥ አረኔ ነፍሰ ጡር አይደለውም፣ ከውፍረት የተነሳ ነው፣ እንደው ባረግዝስ ምን አገባሽ በማለት መልሳላታለች። እርሷም የት ነው ልታደርግ የምችዩ? የዚህ ቤት ጉድ መቼ ማለቂያ የለው ረፍት ወተሻት አታውቂ? እንዴት ሊሆን ይችላል? እያለችም እንግዲህ ብዙ ነገሮችን እየመነቃቀረች ነው። ሆኖም በስከ መጨረሻ ሰላም እንግዲህ ስለኔ ሕይወት አያገባሽ ማይመለከትሽም፣ ተይኝ በማለት ለአቤጌልም ጥሩ ምላሽ አልመለሰችላትም። አቤጌልም በሰማችው ነገር እየሮጠች ለእናቷ ይንን ነገር መናገር አለብኝ ብላ ስላሰበችም ለወይዘሮ ማርታ እማዬ አንድ ነገር ልነግር ስለሆነ አዳምጪኝ በማለትም ማለትም እንግዲህ ነገር ለመስራት እየተሯሯጠች ነበር። ወይዘሮ ማርታ ለትዳራቸው ይጠነቀቃሉና፣ ደግሞ ምንድን ነው ምንጉር ነው የምትነግርኝ እያሉ መቼም ከልጃቸው አንደበት አንዳች ጥሩ ነገር እንደማይወጣ ያውቃሉና በጣም እረፍት ወጥታ ታውቃለች ወይ በማለትም ጠይቃለች። ወይዘሮ ማርታም አይ ሰላም በጭራሽ እኛም ቤት ወጥታ አታውቅም እያለች መልሳላታለች። ታዲያ እንዴት ሊሆን ይችላል? ነፍሰ ጡር እኮ ናት። እርግዝናው ከየት መጣ? እያለችም ተናግራለች። ይህኔ ወይዘሮ ማርታ በጣም በሰሙት ነገር እጅግ በጣም ተደናግጠው በጥፊ ነበር የደረገሟት። ዳጣ ላይ የምርመራ ውጤት በማምጣት አሁንም አባትና ልጅ መሆናቸውን አረጋግጣ እስከምታረዳ ድረስ ቸኩላ ያኔ የተከተላት እንዲሁ ጥፊ ነበረ። ዛሬም በተመሳሳይ መንገድ ከእናቷ የተመለሰላት ጥፊ ነበረ። አቤጌል ግን መቼ ይሆን ከስተቷ ልትማር የምትችለው? መቼስ በማስተዋል የእናትና የአባቷን ትዳር ለማሰብ ትሞክራለች። ወይዘሮ ማርታ በስከ መጨረሻም ሰላምን ወደ ሳሎን እንድትመጣ እየተጣሩ ነበረ። ሰላም መጥታ ትጠየቃለች። ነፍሰ ጡርነሽ ወይስ አይደለሽም? ብቻ በሚቀጥለው ክፍል አሁንም አጓጊ ሆኖ ቀጥሏል። ናታንም ቢሆን ዳጣን እንደወደዳት ዛሬ በግልጽ ተናግሯል። መቼም ዛሬ እህትና ወንድም ሆነን እንቀጥል እንጂ ነገ እጄ ውስጥ አስገባሻለሁኝ። ይህንን ለማሳካት ደግሞ እንደምንም ብዬ ጥረት አድርጋለሁ። ያነበብኩት መጽሐፍስ ለዚህ ካልጠቀመኝ ለምንስ ይሆናል ብሏል ናታን። እውነትም ያነበቡ መጽሐፍ ሴትስ የሚወዳትን ሴት ለራሱ ለማድረግ ይህንን አጋጣሚ ይጠቀምበት ይሆን? አብረን በሚቀጥለው ክፍል የምንከታተል ይሆናል። ለዛሬ ዳጣ ክፍል 16 ይህንን ይመስል ነበረ። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ ባይ ባይ።